በነገራችን ላይ ኤፍሬምን ትዕግስቱን ሳላደንቅለት አላልፍም። ሰላም ሰላም፣ ጤና ይስጥልኝ ውድ ሴሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን ቆያችሁልኝ። እግዚአብሔር ይመስገን፣ ሰላማችሁ በያላችሁበት ይብዛልኝ። እንደምን አደራችሁ፣ እንደምን አረፈዳችሁ? እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። የቆያችሁኝ እንኳን ደህና ቆያችሁኝ። ውድ ሴሰኒ ቤተሰቦች እንዴት ናችሁ? ሁላማን እግዚአብሔር ይመስገን። ይልካ ሁሉ አሸና ነው። እና ማለት ነው ትላንትና ኤፍሬም ያው ብሩክ ገብቶ እንዳስታረቃቸው አይታችኋል። ያው ነገሮቹ አላለቁም ቢታረቁም ሁለታቸው፣ ነገሮቹ አልቋል ብዬ አላስብም ቢኮዝ ዳኒ ከህይወታቸው እስካልወጣ ድረስ ነገሮቹን አላለቁም ማለት ብሩክ እንዳለም እንዳለውም የቤት ስራውን ሀያ አብጋ ነው እንደዚህ ልትፈራው እየቻለችበት ምክንያት ነው እኔ ያልገባኝ። ማለት አያለውኝ ከመጀመሪያ ጀምሬ ነው ያየኋቸው። ዳጌ ከመጣ ቀን ጀምሮ ያየኋቸው እና እውነቱ ለመናገር ፕራንክ ነው፣ ፕራንክ ሊያደረጉት ነው የመሰለኝ ለኤፋ ማለት ነው። ግን ደግሞ በጣም ነገሮቹ እየከረሩ ነበረ እየመጡት የነበረው ያው ለኤፍሬም የምትመልስለት መልስ ማለት አግሬሲቭ ሆና ነበረ እየመለሰችለት የነበረው፣ እንለያይ እስከ ማለት ድረስ ማለት ነው። አስባችሁታል እነሱ ነገ መቼ ይጋባሉ? ያንን የሚያህል ፍቅር ማለት ነው በቀላሉ ማን ሰንበዴ መጥቶ እንለያይ ሲልት፣ በጣም ነው የገረመችኝ ማለት ልጅ ነች ብዬ አላስብም። ልጅ አለለችም። ትልቅ ሰው ናት። ሁሉ ነገር አገናዝባ የምታይ ልጅ ናት እና እንደዚህ በር ከፈተችለት እንደዚህ ልትቀርብለት የቻለችው በምን ሊያስፈራራት ነው? ልጁ ሜቢ የሆነ ነገር ሆነ ያለው ይመስለኛል። ጢባርነቱ፣ አወራሩ፣ የሚያወራቸው ወርዶች ሲያድስጠሉ፣ ሲደብሩ ማለት ነው። ማለት ያው ድሮም ሀብታሞች የሚታባዩት በብራቸው አደለ? በብራቸው ነው። ፍቅር አያውቁ፣ ትህትና አያውቁ፣ ሰዎችን መግዛት የሚፈልጉት የሚያስቡትም በብራቸው ነው። ያው የሚታይ ነገር ስለሆነ ማለት ነው። የሰው ልጅ ብርን ፍቅር አይሆነውም፣ ትዳር አይሆነውም፣ ልጅ አይሆነውም፣ ቤተሰብ አይሆነውም። እና የሰው ልጅ የሚያኖረው ፍቅር ነው። ብር ኖራችሁ የፈለገ ነገር የቤት እያበለ ነገር ነገር ይኖራችሁ ፍቅር ከሌላችሁ የእውነት ነው ምላችሁ፣ ሁሉም ነገር ባዶ ነው። ሁሉም ነገር ማለት ነው። እና አሁን እዚህ ቤት ነው የሚያኖርሽ ያላትን ቀን የሆነት ለእሱ እኔ ነኝ እንትና ማርያምን ሼም ያዘኝ። ማርያምን እንደዚህ ሌላ ማንም ሰንበዴ መቶ እንደዚህ ልትናገሩ አችሉም፣ አደለ? ሪስፔክት የሚባል ነገር አለ። ምንም ጓደኛዋ ቢሆንም ለእሷ እንዲደሰትላት ይገባል እንጂ እንደዚህ ሊያጥላላላት ይገባል ብዬ አላስብም። ሜቢ የፓስት ሪሌሽን ካላቸው ብዬ አስብ ምክንያቱም መናገር ያልፈለገችው ነገር ያልፈለገች ወይም ያልቻለችው ነገር ከውስጧ እንዳለ ያስታውቃል። ማታ ካያችዋት ማለት ነው፣ የሆነ ነገር አለ ውስጧ ላይ የያዘችው የደበቀችው ነገር አለ። ግን ደግሞ በኋላ በጣም ነው የሚጎዳት። እሱም ይጎዳዋል፣ እሷም ይጎዳታል። የሆነ ነገር ደብቃው ከሆነ ማለት ነው። ይሄ ልጅ አሁን ነገር ካለ ምክንያቱም እንደዚህ ሊቀርብ አይችልማ፣ እንዲህ ቤት እስከ መምጣት ምሳ እስከ መብላት ድረስ ብር እስከ ማበደር ድረስ ሊያደርሳቸው የሚገባ ነገር አለ ብዬ አላስብም። ምንም ሀል ቢያሳድጋትም፣ ማለት ነው አባት እናት እያላት እንዴት ነው እሱም ያሳድጋት? ቢ ጓደኛ ሊሆን ጓደኛዋ ሊሆን ይችላል። ደግሞ አሁን ፍቅረኛ እስካላት ድረስ እንደዚህ ቤስት ጓደኛ ቢኖራቸውም አለመቅረብ፣ በርቅ በሩቀት በቃ ሀይ ሀይ ማለት የእውነት በአሁን ሰዓት በጣም ከባድ ነው። ፍቅረኛ ያላችሁ ባልና ሚስት ብትሆኑ ከፍቅረኛችሁ ውጪ ከሌላ ሰው ጋር አይደለም እንደዚህ ቀርባችሁ ልታወሩ ማለት ነው። ሻይ ቡና ባትሉ ጥሩ ነው፣ ይመረጣል። ምክንያቱም ገዛ ለባላችሁ ወይም ለፍቅረኛችሁ ሪስፔክት ስትሉ ማለት ነው። ምክንያቱም ባላችሁ ከሌላ ሰው ሊያያችሁ አይፈልግም፣ እናም አይችልም፣ ስለሚቀና ማለት ነው። እናም ጥሩም አይደለም፣ ፊርም አይደለም። እነሱ ደግሞ ጎበዝ ናቸው፣ በእምነታቸው ጎበዝ ናቸው። ኤፍሬም ህያብ ከመጣች በኋላ የእውነት እምነቱ ላይ በጣም ጠንካራ ሆኗል፣ ጎበዝ ሆኗል። ብቻ ደስ ይላል። ያው ያን ያህል ዲፕ ውስጥ ባይገቡም ጎበዝ ናቸው፣ ከሌሎቹ ወጣቶቹ ይሻላሉ። እምነታቸው ላይ ጎበዝ ናቸው። እና እንደዚህ አይነት ደግሞ እንደዚህ ኦብስት ሀገር ሲገባባቸው በፍቅራቸው መሀል እንደዚህ በር መክፈት አይደለም ያለባቸው። ነገሮቹ በቃ በመነጋገር መፍታት እንዴ። ዴቱ ዲ በካሜራ ሁሉ ነገር ማውራት የእሱ ጦር መጥፎነት እያወራ እሷ ዝም ብላ ጆሮ ሰጥታው ታዳምጧለች። ሀያም ማለት ነው ያየኋት ነበር፣ የእውነት እየታዘብኳት ነበር። እና ፍቅረኛችሁ ሲኖረው ብቻ አይደለም የምትወዱት የምታከብሩት ሲያጣም ምኑ ፍቅረኛው ናቸው? ታዲያ ሲያጣም ሲኖረውም መካፈል፣ ሲያዝንም ሲያለቅስም ሲደሰትም መካፈል እንዴ ባልና ሚስት አንድ አካል ናቸው የተባለው። ታዲያ የቱኛው ነው እና እንደዛ የሀያብ ጥፋቱ ብር ሄዳ መቀበል አልነበረባትም። ምክንያቱም ከማንም እኮ ከጓደኛችሁ እኮ ብር ልትበደሩ ትችላላችሁ፣ ግን ደግሞ ፍቅረኛችሁን የማያስደስተውን ነገር ባታረጉ ጥሩ ነው። አንደኛ ነገር፣ ሁለተኛ ነገር እሱን ማስፈቀድ ማስፈቀድም ያለባችሁ ነገር አለ፣ ማስፈቀድም የሌለባችሁ ነገር አለ። ግን ደግሞ እሱ ብር አምሳ ሺህ ብር ይህ ሁሉ ብር ከእሱ ጋራ ሄዳ መቀበልዋ ይሄ ፌር አይደለም፣ የእውነት አደለም። ኤፋ ኦዲየንስ ራሱ በጣም ነው ያዘነባት። የምር ኮሜንት እያየሁ ነበር። እና ጥሩ አደለም። ለባላችሁ ለፍቅረኛችሁ ቦታ መስጠት ያለባችሁ፣ ቦታ መስጠት፣ ስፔክት ማድረግ። ሴት ልጅ ብልህ ነች አደለ? እና ምንም ምንም በጭራሽ ማለት ነው እሱን ፍቅረኛችሁን የሚያስከፋ ነገር አታድርጉ ጥሩ ስላልሆነ ማለት ነው። የወደፊት ባልሽ ነው አደለ፣ አንድ አካልሽ ነው አደለ። አለማስከፋት እሱን ማስከበር ያለብሽ አንቺ ነሽ። እንዲከበር ከፈለግሽ አንቺ ማስከበር አለብሽ። እና እንደዛ አታድርጉ ፍቅረኛሞች ማለት ነው። እኔ ትላንትና በጣም አሳዝኑኛል። ማለት የሚያወራቸው ቃላት ነው የጠፋውና፣ እሷ የምታወራው ቃላት፣ የምትመልስለትን መልስ በጣም አግሬሲቭ ሆና ነበረ። ብር እራሱ መልስለት ሲላት እራሱ በስንት መከራ ነው የመለሰችለት፣ በእሱ ፊት ማለት ነው። ሰጣ ገባ ውስጥ ገብታ ነው ገብተው ነው የመለሰችለት። እና እንደዚህ መሆን የለበትም። እንደ እናንተ ባላችሁን ማስከበር አለባችሁ እናንተ ናቸው እንጂ ማንም መጥቶ ያስከብርላችሁ እሱ እንደማይዋደዱ እያወቀች በሱ ፊት ደግሞ እንደዚህ መጥፎ ቃላት ማውራት ይሄ ፌር አይደለም። የእውነት በጣም ያስጠላል። ኦዲየንስ በዚህ ምን ይማራል? ምንም አይማርም። ደግሞ እንደዚህ አይነት ነገር ባት ለቁ እሱም፣ ሁሉም ነገር ሚዲያ ሊሆን ነው የሚፈልገው እሱን እንዲጠላ ማለት ነው። እንዲህ ፍቅር እንዴ ነው እንጂ የሚያኖረው ብር ያኖራል እንዴ ሰው ልጅ? የእውነት ሀብታሞች እኮ በጣም ነው የምታሳዝኑት። መንግስት ሰማያት የሚያስገባች እኮ ነው የሚመስላቸው ብር ማለት ነው።